ተወዳጆች ሾርባችን በዚህ መልኩ ወጥቶልናል ማለት ነው። በዚህ መልኩ ደርሰዋል። በጣም ቆንጆ ነው። ከለሩ ራሱ በጣም ነው የሚያምረው። እንደምታዩት በጣም ቆንጆ ነው። አንተ ያለ ደግሞ አሳያቸዋለሁ ማለት ነው። ሾርባችን በዚህ መልኩ ደርሶልናል ማለት ነው። በጣም ቆንጆ የሚያምር፣ እንደምታዩት በጣም ቆንጆ ነው። በጣም የሚያምር ነው። በጣም ቆንጆ ሾርባ ነው። ሁላችሁም አዘጋጅታችሁ ተጠቀሙላችኋለው። አብራችሁኝ ስለነበራችሁ ስለምታበረታቱ እጅግ አድርጌ ነው የማመሰግነው። ላይክ እያደረጋችሁ ቤተሰብ እንዲደርስ አድርጉልኝ እላችኋለሁ። ሼርም አድርጉልኝ የሚመቻችሁ የምትችሉ ሼርም አድርጉልኝ እና በጣም ጣፋጭ ነው ለመናገር በጣም ጣፋጭ ነው፣ በጣም ነው የሚጣፍጠው። ምንም ሰዓትን ጊዜ የሚወስድብን ነገር የለም። ሁላችንም በቀላሉ ሰርተን የምንጠቀመው ነገር ነው። ሰላም፣ ሰላም ውድና የተከበራችሁ የስላናት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ወድ ሀገር ልጆች እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ልላችሁ የመጣሁት የምስር ሾርባ አሰራር ነው። እዚህ ጋ ምስሬን ዘፍዝፌያለሁ ማለት ነው፣ ምስሬን ዘፍዝፌያለሁ። እዚህ ጋ ደግሞ አንድ ተማችም አለኝ። ሁሉንም ቆራርጬ አስቀምጫለሁ። እዚህ ጋ ፍልፍል ባረድ አለኝ፣ ሽንኩርት አለኝ፣ ከዚህ ደግሞ ኩዝኒ አለኝ ማለት ነው የተፈጨ ነጭ ሽንኩርትና ጅንጅብል አሊ ማለት ነው። እንግዲህ በጣም በቀላሉ በፍጥነት ብዙ ጊዜ ሳናባክን በጣም በቀላሉ መስራት የምንችለው ደግሞ በጣም የሚጣፍጥ ተወዳጁን ወድን ሾርባችንን የምስር ሾርባ እንግዲህ ሁላችንም እንወዳለን። በየቤታችን የተለያየ ይሆናል አሰራሩ። አሁን በቀላል መንገድ እንዴት እንደማዘጋጅ አሳያችኋለሁ። ድስቴን ጥጃለሁ። ዘይት ጨምራለሁ ማለት ነው። ዘይት ጨምራለሁ። ሽንኩርታችንን ጨምረን እናቁላላለን ማለት ነው። ሽንኩርታችን በዚህ መልኩ ጨምረናል። ብዙ እናቆየውም ጫበት ጫበት ነው። ሁሉንም አንድ ላይ ስለሆነ የምናቁላላቸው ለተወሰነ ጫበት ጫበት እናደርገዋለን ማለት ነው። እናንተ ያላችሁን ሙሉ አትክልት መጨመር ትችላላችሁ። ካሮት፣ የተለያየ አትክልት መጨመር ትችላላችሁ ግን የሚያሳየዋቸውን በእነሱ ብቻ ነው መስራት የምፈልገው፣ በእነሱ ነው ማሳያቸው ማለት ነው። በጣም ፈጣን ነው፣ ምንም ጊዜ አይወስድም። ደግሞ ለጤንነታችን በጣም ተስማሚ የሆነ ሾርባ ነው። እስከ መጨረሻ እኔ ጋር ቆዩ። ላይክ በማድረግ ይህን ቪዲዮ ጀምሩ ላቸዋለሁ። የኔ ተወዳጆች፣ እዚጋ አሁን ሁሉንም አትክልቴን ጨምራለሁ ማለት ነው፣ ጨምራለሁ ከጨመርን በኋላ ጥብ እናደርገዋለን። በተወሰነ ደቂቃ ብዙ ማቆየት አይጠበቅም። ሽንኩርታችን እንጨምራለን፣ አብረን እናደርገዋለን ጋር እናደርጋዋለን። እየተፈሰ ነው ማለት ነው። አንድ ማንኪያ እርድ እጨምራለሁ። እርዱ ሁል ጊዜም ቢሆን እኔ አብሬ ነው ከቁልቱ ጋር አብሬ የማቁላለሁ ማለት ነው። አንዳንድ ሰዎች በጣም ስለሚመር ብለው ሁላ ይጨምራሉ ሆር እንደዚህ አብሮ ጥብስ ሲል ነው በደንብ የሚጣፍጠው ማለት ነው። ስለዚህ ጥብስ ታደርገዋለህ በላይ አሁን ምስራችንን እንጨምራለን። ምስራችንን ምስራችን በዚህ መልኩ ጨምረናል። አሁን ሁሉንም ስለጨማመረን በደንብ ጥብስ እናደርገዋለን። ዋው ጥብስ እስኪል ድረስ እንጠብቀውና ገና የፈላሁ እየጨመርን በትንሽ በትንሹ እናውራለን ማለት ነው። በተነሱ ይቃ ጠብቀዋለን ማለት ነው። እንደምታዩት በጣም ነው የሚያምረው፣ ከለሩ ራሱ በጣም ነው የሚያምረው። አሁን ከማትማችንን እንጨምራለን። ከማትማችን ጨምረን በደምብ እንደላለን ማለት ነው እና ደስ ካለ ለተወሰነ ደቂቃ ብቻ እንግዲህ ወደ መብሰን ደረጃ እየደረሰ ነው ማለት ነው። አሁን በደንብ በደን ከልሳን ማንታክ ብቻ ነው የሚጠበቅብን ማለት ነው። አሁን ከልሳንን ያን ማለት ነው። ከዛ በፊት ግን የምንጨምራቸውን ቅመሞች መጨመር ይኖርብናል። እኔ የምጨምረው ብላክ ፔፐር እና ትንሽዬ ከዝበራ ነው ማለት ነው። ትንሽዬ ከዝበራ ብላክ ፔፐር ነው የምጠቀመው። እንደምታዩት ትንሽዬ ብላክ ፔፐር ነው የተጠቀምኩት። ትንሽዬ ደግሞ ከዝበራ ጨምራለሁ። እናንተ የምትፈልጉትን ቅመም መጨመር ትችላላችሁ። እኔ ግን እንዳልኳችሁ ሾርባ ላይ ብዙ ቅመም አልጨምርም ስለማያስፈልግ ማለት ነው። ጨው እንደ ፍላጎት ነው። ከዝበራ ጨው እንደ ፍላጎት መጨመር ትችላላችሁ። ምን ያስፈልገኝ ያህል እጨምራለሁ ያስፈልገኝ ያህል ጨምራለሁ። ግን የተጠቀምኩት ሁለት ማንኪያ ነው። እንግዲህ እናንተ እንደምታውቁት ነው፣ ጨው በጣም ይፈልጋለ ማይፈልጋለ፣ ጨው የእንትን ስላለ ሆነ ሆነ፣ ውሃችንን እንጨምራለን አሁን ውሃችን ከልሰናል። በዚህ መልኩ እናንተ ከትከዋለን። ምንም ጊዜ የሚወስድ ነገር አይደለም። ጊዜ አይወስድም። የምናባክነው ጊዜ የለም። በጣም በቀላሉ አሁን ያለንበት ወከባ ምናም ስለሆነ ግን ይህን በቀላሉ መስራት የምንችለው ነገር ነው እና በዚህ ፆም ደግሞ ይሄ ዋና አስፈላጊ ነው። በየቀኑ የምንሰራው ነገር ነው። ለዛ ነው በቀላሉ እንሰራዋለን ብዬ ላሳያችሁ እንግዲህ ወደ እናንተ ይዤ እየተንተከተከ ደግሞ ጨርሻ ላይ ያሳያቸዋለሁ ማለት ነው። እስከ መጨረሻ እኔ ጋር አብራችሁን ቆዩ ወዳጆቼ፣ ተመልሼ ይመጥቻለሁ ማለት ነው። ሾርባችን በዚህ መልኩ ደርሰዋል። ብዙ ውሃ አልጨመርኩበትም። ለምን ስለምንፈጨው ከዛም በኋላ መጨመር ይሻላል በሚለው እናንተ መፍጫ ካላችሁ በዚህ በመፍጫው መፍጨት ትችላላችሁ፣ በዚህ ማለት ነው። ከሌላችሁ ደግሞ በእጅት መፍጫው መፍጨት ይቻላል ማለት ነው። በዚህ መልኩ ሸርማችን ፈጭተናል ማለት ነው። ቀላል መፍጨት ይቻላል እንዳልኳቸው በደንብ ብስል መጠበቅ ይቻላል። ግን ደግሞ ብንፈጨው ምር አሪፍ ነው ብዬ አስባለሁ። ፍጭቼ ነው የማዘጋጀው። እናንተ በዚህ ስ መፍጫውን በዚህም መድቀት ትችላላችሁ። አሁን በደንብ እናንተ ከትከዋለን ማለት ነው። በደንብ እያንተከተክን ደግሞ አሳያቸዋለሁ። በዚህ መልኩ ሾርባችን እየተንተከተክልን ነው የሚገኘው። እየደረሰ ነው። አሁን ትንሽ ነው የሚቀረው። በደንብ እየተንተከተከ ነው። የተወሰነ ጊዜ የሚቀሩ ማለት ነው። የተወሰነ ነው የሚቀሩው። ሬዲ ሁሉም ነገር ስለሆነ አሁን እየደረሰ ነው። የተወሰነ ገፍታው ላይ ላሌላ ጠረግ ብሎ እስከሚሄድ ድረስ እንጠብቀዋለን፣ በደንብ እስከሚንተከተክ ማለት ነው። ጨርሰን ደግሞ እንገናኛለን። ተወዳጆች ሾርባችን በዚህ መልኩ ወጥቶልናል ማለት ነው። በዚህ መልኩ ደርሰዋል። በጣም ቆንጆ ነው። ከለሩ ራሱ በጣም ነው የሚያምረው። እንደምታዩት በጣም ቆንጆ ነው። አንሳ ያለ አድርጌ ደግሞ አሳያችዋለሁ ማለት ነው። ሾርባችን በዚህ መልኩ ደርሶልናል ማለት ነው። በጣም ቆንጆ የሚያምር፣ እንደምታዩት በጣም ቆንጆ ነው። በጣም የሚያምር ነው። በጣም ቆንጆ ሾርባ ነው። ሁላችሁም አዘጋጅታችሁ ተጠቀሙላችኋለሁ። አብራችሁኝ ስለነበራችሁ ስለምታበረታችሁ እጅግ አድርጌ ነው የማመሰግነው። ላይክ እያደረጋችሁ ቤተሰብ እንዲደርስ አድርጉልኝ እላችኋለሁ። ሼርም አድርጉልኝ የሚመቻችሁ የምትችሉ ሼርም አድርጉልኝ እና በጣም ጣፋጭ ነው ለመናገር በጣም ጣፋጭ ነው። በጣም ነው የሚጣፍጠው። ምንም ሰዓትም ጊዜ የሚወስድብን ነገር የለም። ሁላችንም በቀላሉ ሰርተን የምንጠቀመው ነገር ነው። ውድ የሀገሬ ልጆች እንደዚህ ጣፋጭና በጣም ፈጣን ክሬም ከራሚል አሰራርና የጄል አሰራር ይዤላችሁ መጥቻለሁ። ተወድታላችሁ። በጣም ፈጣን ነው፣ በቀላሉ መስራት የምንችለው ነገር ነው። ሙሉውን ማሳያችሁ ይሆናል። አብራችን እስከ መጨረሻ እኔ ጋር ቆዩ። አሁንም ማሳያችሁ ክሬም ከራሚል አሰራርና የጄል አሰራር ነው። አብረን እንሰራለን። በቀላሉ እንዴት እንደምሰራ ያሳያቸዋለሁ። እዚህ ጋር አንድ ካርቶን ክሬም ከራሚል አለኝ። እዚህ ጋር ደግሞ አንድ ካርቶን ጄል አለ ማለት ነው። እነዚህን እንሰራለን ዛሬ፣ አብረን እንሰራለን። መጀመሪያ የምንሰራው ክሬም ከራሚል ነው። ወተት ነው የምንጨምረው እዚ ጋ ሁለት ኩባያ ወተት ጨምር። አንድ ማንኪያ አንድ የሾርባ ማንኪያ ዱቄት ነው ወተት ዱቄት ጨምራለሁ ማለት ነው። አንድ የሾርባ ማንኪያ ነው ጨምርኩት። አሁን ክሬም ከራሚላችን እንጨምራለን እዚህ ጋ ክሬም ከረሜላችንን እንጨምራለን። በደንብ እናመስለዋለን። በደንብ እናመስራለን ጋዛችን ላይ ጥሬን ደግሞ በደንብ እያመሰልን እናንተከትካለን ማለት ነው። በዚህ መልኩ ጠደናል። በደንብ እያመሰልን እሳታችንን ቀነስ አድርገን ያለማቋረጥ ማማሰል ይኖርብናል። ምክንያቱም ከስር ክሬም ክራሚሉ እየጨመሩ ነው፣ ዱቄት ወተትም ስላለ ይቃጠላል። የመቃጠል ባህሪ ያለው ስር ስለሚይዝ ስለዚህ ማማሰል ይኖርብናል ማለት ነው። እዚህ ላይ ግሽጣ የሚጨምሩ ሰዎች አሉ። ክሬሙ ግሽጣው ማለት ነው። እሱም ሙር ቢጨመርበት አሪፍ ነው። ፍርፍር አይነት ነገር ነው የሚለው እና በጣም አሪፍ ነው፣ ይጠፋል። እሱንም ከፈለጋቸው መጨመር ትችላላችሁ። እኔ ግን ስላልፈለጉኝ፣ እንግዲህ ሁሉም ቤት የተለያየ ፍላጎት የተለያየ አሰራር ነው ያለው እና በቀላሉ ይህ ነው የሚሰራ ማለት ነው። ስለዚህ በደንብ ትንላለን። እስከዛ ሰውሳችንን እናዘጋጃለን ማለት ነው። ላይ እያደረገን እያደረግን እናዘጋጃለን፣ ሰውሳችንን ቀንሳለን።

ትኩሱን ስለምናረግበት የቢሮ ይላል። ትኩሱን ነው የሚጨምረው ማለት ነው። ሲቀዘቅዝ ቅርጽ ማውጣት እንችላለን። ከላይ እኔ ግን ትኩሱን ጊዜ እንዲበቃል ላይ ላይ ነው የሚጨምረው ማለት ነው። ሌሎች ስራዎች ለመስራት መስራት እና አሁን ያው እንደምታውቁት አሁን ወከባ ስለሆነ ከላይ ከላይ ነው ሁሉም ነገር የምንሰራው ነው። በነገራችን ላይ ጣፋጭ ምግብ ከበሉ በኋላ ወይ ጊዜ ቢሆን በጣም የሚወዱት በጣም የሚፈልጉት አይነት ነው እና በቀላሉ ምንም ሰዓት ሳንወስድ የምንሰራው ነገር ነው። ስሩ ተብለን ብቻ ሳይሆን ሳንባደር ይሄ በቀላሉ በጣም ደስ ይላቸዋል። እንደዚህ አይነት ነገሮች በጣም የሚወዱት እና

ከስር እንዳይዝብን ነው እንደዚህ ማማሰብ ያለብን ማለት ነው። ልክ በሸምል እንደምንሰራው ከስር ስለሚይዝ ወተቱን ዱቄት ወተት ስላለው ክሬም ከራሚሉ በራሱ የማያዝ ባህሪ ያለው እና የግድ እጃችንን ሳናሳልፍ ማማሰብ ይኖርብናል። በጣም ቀላል ነው። የምንወስደው ሰዓትም ጊዜም የለንም እና እንዳልኳቸው በጣም ስለሚወዱት ሁሉ ጊዜ በቃ ፍሪጅ ውስጥ ፍሬ ሲከፍቱ ማጥፋት የማይፈልጉት ነገር ነው። በተለይ ደግሞ በዚህ የረመዳን ወቅት ሁልጊዜ የሚፈልጉት ነገር ነው፣ ሁልጊዜ የሚጠቀሙት ነገር ነው። ስለዚህ ይህን ብንሰራ በቀላሉ መስራት የሚችል ነው የምናባክነው ጊዜ የለም። ሰርታችሁ ተጠቀሙላችኋል። ወዶች ደግሞ ብራሁን የሚጠፍጠት በነገራችን ላይ ይሄ ክሬም ከራሚል ከብዙ ጣፋጮች ጋር መሰራት የሚችል ነው። እግዚአብሔር ከፈቀደ በቀጣይ ቪዲዮ በብስኩት እያዘጋጀ ክሬም ከራሚል አሳያቸዋል ማለት ነው። እግዚአብሔር ከፈቀደ እንግዲህ በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። አሁን እየጨረስን ስለሆነ ሳቴን ቀንሳለን ማለት ነው። ሳቴን ቀንሻለን ሬዲዮ አሁን በቃ እየደረሰልን ነው። መጨመር ብቻ ነው የሚጠበቅብን በዚህ መልኩ ደርሷል። አሁን እንጨምራለን ማለት ነው። እንደዚህ እንጨምራለን፣ ቀስ እያደረግን ከስር ያለው እንትን እንዳይንብን የአይን ሬዲ ትኩስ ስለሆነ ዝሮ እንትን ይላል ግን ሆኖ እንደዚህ እያደረግኩኝ በማንሳ ጨምራለሁ ማለት ነው። የለም ጋር በዚህ መልኩ አዘጋጅተናል ማለት ነው። አሁን ማሳያችሁ የጀሎ ነው ማለት ነው። እዚህ ጋር ሁለት ኩባያ ውሃ ጨምር ያለው ጄላችን እንጨማለን ሌላችን እንጨምራለን። አንድ ማንኪያ ስኳር እንጨምራለን ማለት ነው። ዚህ ላይ አንድ ማንኪያ ስኳር እንጨምራለን። ሁሉንም አዋርድን በደንብ እናማስለዋለን ማለት ነው። በደንብ እናማስለዋለን።

ተቆታ አይነት ነገር እንዲሆን አንዳንድ ሰዎች ጀልን ከዊንቶ ጋር አብረው ቀላትላይ እንደዚህ የሚያምታቱ አሉና ልክ እንዲህ የሚያደርጉ አሉ። ግን ያ ዝም ብሎ ኖርማል ጀሉ ለመብላት ብዙ ያን ያህል እንስንስብ አይሰጥምና ጣዕምም የለውም። ግን ባዶ ጀሉን እንደዚህ ብንጠቀም መልካም ነው ብዬ አስባለሁ። ቪንቶ ጋር የሚዘጋጀው ለኬክ ነው። እንግዲህ ሁሉም ቤት እንዳልኳቸው የተለያየ ነው እና ለኬክ ሲሆን የሮማን ኬክ በዛ ሲሆን በጣም ይጣፍል ማለት ነው። ለአይን ራሱ ይማረካል። ይሄ ግን የሆነ ጥቁር ካለ ምንም ስሜት ትብ አይሰጥም ማለት ነው። ተወዳጆች ጨርሽ ደግሞ አሳያቸዋልኝ ማለት ነው። እንጀላችን በዚህ መልክ አንተ ያርሳል ማለት ነው። እንደምታውቁት በዚህ መልኩ ያርሳል። ቀጥታ አሁን እንጨምራለን ማለት ነው። ገፈታው በደንብ እስኪጠፋ እንደዚህ ጠጥት እስኪል መንጠጠቅ አለበት። አሁን በደንብ ስለንጠጠቀ ታችን እንጠፋለን። ቀጥታ ቃችን እንጨምራለን ማለት ነው። ተወዳጆች በዚህ መልኩ ጄላችን ጨርሰናል ይሄንም በዚህ መልኩ አዘጋጅተናል ማለት ነው በጣም ነው የሚያምረው ተወድታላችሁ ወድ አገሬ ልጆች እንደዚህ ጣፋጭና በጣም ፈጣን ክሬም ከራሚል አሰራርና የጄላ አሰራር ይዤላችሁ መጥቻለሁ ተወድታላችሁ በጣም ፈጣን ነው በቀላሉ መስራት የምንችለው ነገር ነው ሙሉውንም ማሳያችሁ ይሆናል። አብራችሁኝ እስከ መጨረሻ እኔ ጋር ቆዩ።